ሁሉም በለመድቅ እኮ እጅግ አስቸጋሪ ነው እና እኛ እንኳን በአምስት የጣሊያን ዘመን ብዙ ነገር አይተናል እና ለአውሮፓውያኖች ጥቁሩን ለጥቁር ዜግነት መስጠት ይከብዳቸዋል። ያንን ሰውዬ ደግሞ እንደ ሙሉ ኃላፊነት ሰጥቶ በእንደዚህ ያለ ቦታ ላይ አገርን ወክሎ ማሰለፍ ራሱ ጥቁር እንግሊዝ መታየቱ በጣም ያስቸግራቸዋል። ሁሌም የሀገራችንና የአጉር አፍሪካ እግር ኳስ አመሰራረትና እድገት ሲነሳ ስማቸው ከፍ ብሎ የሚነሳ የስፖርት አባት አለ። እሱም ክቡራቱ ይድነቃቸው ነው። ሰላም ጤና ይስጥልኝ እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የአንዳንዱ ስኬት ከመቃብር በላይ ከፍ ብሎ መታየት ብቻ ሳይሆን የትናንት ስራቸው በዛሬው መነጽር እንኳን ስንመዝነው እና በተመሳሳይ የሙያ መስክ ከሚገኙ የዛሬዎቹ ባለሙያዎች ጋር ስናስተያየው እንደ ትንግርቱ ነው ይሰማናል። ሆኖም ሀገራዊ ድክመታችን ሆኖ የዚህ ቀደምቶቻችን ስም ከፍ አድርገን ቀጣዩ ትውልድ ለማንሳሳት ስንጠቀምበት አይታይም። በዚህ ረገድ በእግር ኳሳችን ታሪክ ውስጥ በጅማሬ ዘመን ከስፖርቱ ጋር አብረው ተነስተው ከታዳጊነት እድሜያቸው ጀምሮ እስካለፉበት ድረስ በተጫዋችነት በአሰልጣኝነት፣ በዳኝነት፣ በአመራርነት አለፍ ሲልም በጋዜጠኝነት ያገለገሉ ጋሽ ድነቃቸው ድነቃቸው ተሰማ ውለታ መዘንጋት እንደ ይቻል ይሆን? ታላቅ የእግር ኳሱ ሰው የሚለው ስያሜ ለይህ የሀገር ባለውለታ የኢትዮጵያና የአፍሪካ ኩራት ልካቸው አይደለም ትላላችሁም? ቅዱስ ጊዮርጊስ ስፖርት ክለብ በ1928 ዓመተ ምህረት ላይ ተመስርቶ የመጀመሪያውን ጨዋታ ከአራራት ከተባለው የአርመን ኮሚኒቲ ቡድን ጋር ለማድረግ ቀነቀጠሮ ቢይዝም ቢዝም አንድ ተጫዋች ጎሎ ነበር። የቡድኑ አባላት በቦታው ያልተገኘው ጓደኛቸውን ቦታ እንዴት መሸፈን እንዳለባቸው ግራ በተጋቡበት ወቅት ታዲያ በነጋድራስ ተሰማ ሸቴ ግቢ ውስጥ የቄስ ትምህርት ሲማር የሚያውቁት አንድ ታዳጊ በመንገድ ሲያልፍ ያገኙትና ቆሎ ሊገዙለት ቃል ገብተው እንዲጫወትላቸው ያግባቡታል። እሱም በሐሳቡ ተስማምቶ በጨዋታው ተሰለፈ። ቅዱስ ጊዮርጊስ ጨዋታውን ሁለት ለባዶ ሲያሸንፍ አንድ ጎልም አስቆጠረም። በዚያ ጨዋታ እየጀመረው የታዳጊውና የቅዱስ ጊዮርጊስ ቁርኝትም ለ23 አመታት ዘለቀ። እግር ኳስ በዚህ መልክ የጀመረው የታዳጊ ከአመታት በኋላ ከሀገር አልፎ በአህጉርና በዓለም አቀፍ እግር ኳስ ላይ ታላቅ ተጽዕኖ ያሳረፈ ክቡራቱ ይድነቃቸው መሆን ቻሉ። ክቡራቱ ይድነቃቸው ተሰማ ከአባታቸው ባለቅኔ ከነጋድራስ ተሰማ እሸቴና ከእናታቸው ከወይዘሮ ሙላቷ ገብሬ ስላሴ መስከረም አንድ ቀን 1914 በጅማ ከተማ ነበር የተወለዱትም እንደ ማንኛውም የዘመኑ ልጆች በቄስ ትምህርት ቤት አልፈው ከስድስት እስከ 14 ዓመት እድሜያቸው ዘመናዊ የፈረንሰኛ ትምህርት ቤት በአሊያንስ፣ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት ቤቶች ተከታትለዋል። ዕድሜያቸው አስራ አራት ዓመት በሆነበት ጊዜ ጣሊያን ኢትዮጵያን በመውረሩ በኢጣሊያ ሚሲዮን ትምህርት ቤት በመዘዋወር ለሀገር ተወላጆች የሚሰጠውን ትምህርት ተከታትለዋል። በአራራቱ ጨዋታ መነሻነት ከ45 ዓመታት በላይ በስፖርት ውስጥ ማሳለፍ ችለዋል። በ23 ዓመታት የቅዱስ ጊዮርጊስ ቆይታ ዘነኛ ተጫዎች ከመሆናቸውን ባለፈ ቡድኑን በአምበልነትና በአሰልጣኝነትም መምራት ችለዋል። የኢትዮጵያ ብሔራዊ ቡድን በ1940 ዓመተ ምህረት ከተቋቋመ በኋላ በ15 ጨዋታዎች ላይ ሀገራቸውን ወክለው ተጫውተዋል። ከዚህ በተጨማሪም የብሔራዊ ቡድን ዋና አሰልጣኝ በመሆን በሶስተኛው የአፍሪካ ዋንጫ አሸናፊ ማድረግ ችለዋል። ከመጫዋቻና ማሰልጠን ባለፈ ኳስን በመዳኘት የኳስ ዳኞችን በማሰልጠን አንዳንዴም በሬዲዮ ኳስ በማስተላለፍና የእግር ኳስ ክለቦች ፌዴሬሽኖችን በማደራጀት ያሁኑ የአዲስ አበባ ስቴዲየም ጨምሮ የስፖርቱ ማዘውተሪያ በማስገንባት ዓለም አቀፍ የስፖርት ጉባኤዎች ላይ ንቁ ተሳትፎ በማድረግ የስፖርት ህጎችና ደንቦችን ወደ አማርኛ በመ ተርጎም በምክትል ሚኒስትርነት የኢትዮጵያ ስፖርት መሪ በመሆን የአፍሪካ እግር ኳስ ፌዴሬሽን በስኬት በመምራት እንዲሁም በፊፋ ስራ አስፈጻሚ ኮሚቴ ውስጥ በአባልነት በመካተት እድሜ ዘመናቸውን በእግር ኳስ ውስጥ ኑረዋል። ከነዚህ ነገሮች በአንድ ሰው እድሜ ይፈጸማሉ ብሎ ማሰብ ቢከብድም ክቡራቱ ይድነቃቸው ተሰማ ግን አሳክተውት ማለፍ ችለዋል። የአፍሪካ እግር ኳስ ኮንፌዴሬሽን በ1949 ካርቱም ላይ በሱዳን፣ በግብፅ፣ በኢትዮጵያና በደቡብ አፍሪካ አባልነት ሲመሰረት የተቋሙ መተዳደሪያ ደንብ በመቅረጽ ረገድም አስተዋጽኦ ሲያደርጉ የስራ አስፈጻሚ ኮሚቴ አባል በመሆኑም አገልግለዋል። በዚህ ዓመት የተጀመረው የአጉሪቱ ውድድርም ሀገራችን ከአምስት ዓመታት በኋላ አስተናግዳ ባለድል ሆንም በአሰልጣኝነት ታላቅ ታሪክ መጻፍ ችለዋል። የድነቃቸው ከ1965 ዓ ም ጀምሮ አራተኛው የኮንፌዴሬሽን ፕሬዚዳንት በመሆን ለአራት የስልጣን ዘመናት ማለትም ህይወታቸው እስካለፈበት ጊዜ ድረስ በፕሬዚዳንትነት አሳልፈዋል። በዚህም የስልጣን ዘመናቸው ለአፍሪካ እግር ኳስ የተለያዩ ስራዎችን ሰርተዋል። የትንባሆ፣ የአልኮል ማስታወቂያዎች እና በአፍሪካ ስቴዲየሞች እንዳይሰቀሉ ማድረጋቸው፣ እንደ ድርጅት አፓርታይድ መቃወማቸውና በ1968 በአዲስ አበባ ጀምረው የስልጠና ፕሮጀክት በሁሉም የአፍሪካ ዞኖች በማስቀጠል በሺዎቹ የሚቆጠሩ አፍሪካውያን ዳኞች አሰልጣኞች የእግር ኳስ አስተዳደር ህክምና ወዘተ ባለሙያዎች እንዲያፈሩ ማገዛቸው የአፍሪካ ዳኞችና ባለሙያዎች ዓለም አቀፍ ውድድሮች ላይ ልምድ እንዲቀስሙ ማድረጋቸው አፍሪካ በራሷ ሀኪሞች አሰልጣኞችና ዳኞች ራሷን እንድትችል ማድረጋቸው የድንቃቸው ለአፍሪካ እግር ኳስ ከሰሯቸው ከብዙ በጥቂቱ ናቸው ታላቁ የእግር ኳሱ ሰው ለእግር ኳሱ በተሰጠው እድሜያቸው በዘርፈ ብዙ ሙያዎች በትጋት ሲያገለግሉ ቆይተው ነሐሴ 13 ቀን 1979 ዓ.ም ተመረተ በካንሰር ሕመም ምክንያት በ65 ዓመታቸው ከዚህ ዓለም መለየት ይችለዋል። እሳቸው በስፖርቱ ዘንድ የሰሩት ስራ ሁሌም በስፖርቱ ቤተሰብ ሲነገርና ሲወደስም ይኖራል።